የፍቅር ግንኙነት እንደ ባልና ሚስት መብት አይሰጥም። ወይዘሮ አዳነች እርሱም እንደ ባል ሆኖልኝ እኔም እንደ ሚስት ሆኜለት ለሚያዩንም ባልና ሚስት መስለን እንደ ባልና ሚስት ባለ ግንኙነት ለሦስት ዓመታት አብረን ኖረናል። በዚህ ጊዜም የተለያዩ ንብረቶችን በጋራ አፍርተናልና ልካፈል ይገባል ሲሉ ዳኝነት ጠይቀዋል። የተጠየቁት አቶ ጆቫኒ መልሰዋል። ከመልካች ጋር በፍቅር ግንኙነት የቆየሁት ለአምስት ወራት ብቻ ነው። ከዚያ በኋላ እንዲያውም ለሁለት ዓመታት የኖርኩት ከሌላ ፍቅረኛዬ ጋር ነው። አሁን ደግሞ ሌላ ፍቅረኛ አለኝ። እናም ጣሊያን ሀገር የነበረኝ ገንዘብ በባንክ ወደ ኢትዮጵያ ተልኮልኝ እዚህ ያፈራሁትን ንብረት ከሳሼ ሊካፈሉኝ አይገባም በማለት መልስ ሰጥተዋል። የፍቅረኛነት እንጂ እንደ ባልና ሚስት ግንኙነት አልነበረኝም ብለዋል። የተባባሉትንም ፍርድ ቤቱ ሰምቷል። ምስክሮቻቸውን አድምጦም ውሳኔ ሰጥቷል። በውሳኔው ላይ ይግባኝ እየቀረበ ጉዳዩ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። ሰበርስ ምን ወስኖ ይሆን? ደግሞ አልሰማንም እንዳትሉ እንጂ አሁን ተመጥኖ ይቀርባል። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ በዘመን ኢንሹራንስ ይተማመኑ የሚለው ዘመን ኢንሹራንስ እንድታደምጡ ጋብዟቸዋል። በደል የፈጠረው ስብራት ቂምን ይዞ ወደ ትውልድ እንዳይሻገር ፍትሕ መድኃኒት ሆኖ ቁስል ሁሉ ዛሬ ይሻር። ወይዘሮ አዳነች ከአቶ ጆቫኒ ጋር እንደ ባልና ሚስት ለሦስት ዓመታት አብረን ኖረናል። በዚህ ጊዜ አፍርተናቸዋል ያሏቸውን ቤት፣ መኪናና ሌሎች ንብረቶችንም ዘርዝረው ለመካፈል ዳኝነት ጠይቀዋል። ለጥያቄው መልስ የሰጡት ጆቫኒ ግንኙነት የነበራቸው መሆኑን አልካዱም ግን ግን የፍቅር እንጂ የትዳር አልነበረም። ፍቅሩም ቢሆን ከአምስት ወራት አልዘለለም ብለዋል በስም ጠቅሰው እንዲያውም ከእርሳቸው በኋላ ፍቅርን ሁለት ጊዜ አግኝቸዋለሁ አሁንም አብሮኛለ ሲሉ መልስ ሰጥተዋል። የግራ ቀኙን ክርክርና ማስረጃ የመረመረው ፍርድ ቤት ግን በአመልካችና ተጠሪ መካከል ከ1999 ዓ ም እስከ 2003 ዓ ም የቆየ እንደ ባልና ሚስት ያለ ግንኙነት የነበረ መሆኑ ተረጋግጧል። አመልካች የጠየቁትንም ንብረት እኩል ሊካፈሉ ይገባል በማለት ወስኗል። በውሳኔው ቅር የተሰኙት አቶ ጆቫኒ ይግባኛቸውን ለፌዴራል ከፍተኛ ፍርድ ቤት አቅርበዋል። ፍርድ ቤቱም የሁለቱንም ክርክር እንዲሁም ተጨማሪ ምስክር ከሰማ በኋላ የስር ፍርድ ቤትን ውሳኔ በመሻር እንደ ባልና ሚስት ያለ ግንኙነት በመካከላቸው አልነበረም፣ ንብረትም ሊካፈሉ አይገባም በማለት ወስኗል። ወይዘሮ አዳነች በተራቸው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ብለዋል። እርሱም ግራቀኙን ካከራከረ በኋላ እንደ ባልና ሚስት ያለ ግንኙነት ነበራቸው ብሎ ከፍተኛውን ፍርድ ቤት ውሳኔ ሽሮ የመጀመሪያ ደረጃውን ፍርድ ቤት ውሳኔ አጽንቷል። አሁን ጉዳዩ ሰበር ደርሷል። ቅሬታ አቅራቢው እንደ ባል ነበሩ የተባሉት አይደለሁም የሚሉት አቶ ጆቫኒ ሆኗል። ይህ ውሳኔ በቅጽ 18 ታትሞ ስለወጣ ሙሉ ይዘቱን ለመረዳት እንድታነቡት አደራይ ላስቀድም። ሰበር በአመልካችና ተጠሪ መካከል እንደ ባልና ሚስት አብሮ የመኖር ግንኙነት አለ ተብሎ መወሰኑ በአግባቡ ነው ወይስ አይደለም የሚለውን ዋና ነጥብና ውጤቱ ምንድን ነው የሚለውን ተያያዥ ነጥብ በጭብጥነት በመያዝ ጉዳዩን መመርመሩን በፍርድ አተታው ጠቅሷል። የግራ ቀኙን ክርክርና የቀደሙ ችሎቶችን ውሳኔዎች ብቻም ሳይሆን አመልካችና ተጠሪ በየፊናቸው በስር በእስር ፍርድ ቤት ያቀረቧቸው ምስክሮች የሰጡትን ምስክርነትም በዝርዝር ጽፏል። ወይዘሮዋ ሁለት እህቶቻቸውን ጨምሮ ሰባት ምስክሮችን አቶ ጆቫኒ ደግሞ ጎረቤት የቤት ሰራተኛና ጥበቃቸውን ጨምሮ እንዲሁ ሰባት ምስክሮችን አስደምጠዋል። ከ2002 ጀምሮ እኔ ነኝ ፍቅረኛው ያሉም ሴት በምስክርነት ውስጥ አሉበት። ሰበር የተሻሻለው የቤተሰብ ሕግ አንቀጽ 106 ንዑስ ቁጥር ሁለትን በመጥቀስ እንደ ባልና ሚስት ያለህ ግንኙነትን ለማስረዳት የሚቀርበው ማስረጃ ወንዱና ሴቲቱ የተጋቡ ሰዎችን ሁኔታ ማሳየታቸውን፣ ማህበረሰቡም እንደተጋቡ ሰዎች የሚገምታቸው መሆኑን ማሳየት እንዳለበት ያመላክታል። ሕጋዊ ውጤት እንዲኖረውም ሦስት ዓመትና ከዚያ በላይ እንደ ባልና ሚስት አብረው መኖራቸው በቀረቡት ማስረጃዎች ሊረጋገጥ ይገባል። አለም ተጠሪ እንደ ባልና ሚስት አብረን ኖረናል ባሉበት ጊዜ አመልካች ከሌሎች ሴቶች ጋርም ይኖሩ እንደነበር ተመስክሯል። በመካከላቸው የነበረው ለተወሰነ ጊዜ የቆየ የፍቅር ግንኙነት ነው አለም። በጥቅሉ የተሰጡት ምስክርነቶች ሲመዘኑ እንደ ባልና ሚስት ያለ ግንኙነት የነበረ ስለመሆኑ አያረጋግጡም በማለት ይህንኑ ያረጋገጠውን የፌዴራል ከፍተኛ ፍርድ ቤት ውሳኔ አጽንቶ የሌሎቹን ሽሯል። በመካከላቸው እንደ ባልና ሚስት አብሮ የመኖር ግንኙነት የለም ሲል ወስኗል። በመጨረሻም የሕግ ትርጉም የተሰጠበት ጉዳይም ይሆነም ጋብቻ ሳይኖር እንደ ባልና ሚስት ለሚኖሩ ሰዎች የሚፈለገው ማስረጃ ወንዱና ሴትዮዋ የተጋቡ ሰዎችን ሁኔታ ሲያሳዩና ቤተ ዘመዶቻቸውና ማኅበረሰቡ እንደ ተጋቡ ሰዎች የሚኖሩ ናቸው ብለው የሚገምቷቸው መሆን ያለባቸው ስለመሆኑ በአንድ ወንድና ሴት መካከል ለተወሰነ ጊዜ የፍቅር ግንኙነት መኖሩ ብቻ እንደ ባልና ሚስት የሚኖሩ ናቸው ሊያስብል የማይችል ስለመሆኑ ነው ያለው። ዛሬውን አበቃን። እንድታደምጡ ጋብዘዋቸው የነበሩት ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ በዘመን ኢንሹራንስ ይተማመኑ፣ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል።